ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እውነት አሁን የመጣሁበት ነገር እጅግ በጣም ያሳዝናል፣ እጅግ በጣም በጣም ከምላችሁ በላይ አንድ የሆነ ቪዲዮ በውስጥ ተላከልኝ እና አንዲት እህታችን እንደታመመች እና ሆስፒታል እንደገባች ነው የሰማሁት። እና በጣም ብዙዎቻችሁ ራሱ ጥቁር ፕሮፋይል እንደውም የሚያለቅስ ምልክት እንደውም ሆስፒታል የተኛች በቃ የሆነች የታመመ ሰው አድርጋችሁ እንዲሁም ደግሞ በየኮሜንቱ ስርም፣ ታመናል ታመናል ታመናል፣ በቃ ምግብ መብላት አልቻልንም፣ ስራ መስራት አልቻልንም ለምትሉ ሰዎች ብቻ ነው አሁን የመጣሁት ማለት ነው። ይሁላችሁ፣ እህቶቼ አንድ ነገር ልምከራችሁ። እውነት ነው እኔም እንደናንተ ነበርኩኝ ማለት እኔ ያው በቅርብ ነው ኢትዮጵያ የገባሁት እና ሰው ቤት ነበርኩኝ። እንደውም በዛን ጊዜ በአብርሽና በሩታ ጊዜ በጣም ሀይምዬ ከነ አብርሽ ጋር ከነ እርቷ ጋር ስትሰራ ጀምሬ ነው። አብርሽና ፍቅርን ሁሉ እና አብርሽና ፍቅር የተጣሉ ጊዜ ራሱ በጣም ብዙ ነገር ሆኛለሁ። እውነት ለመናገር በጣም አሙ ታመሜ ነበረ። ስራ ሁሉ ያስጠላኛል። በቃ ከማዳም ጋር ጨቃጨቅ ነበር፣ ምናምን ነገር ምክንያቱም እኔ ያው ታውቃላችሁ፣ ብዙዎቹ ስልክ አይፈቀድም መዳም ቤት፣ እና ተደብቄ ነበር ስልክ የምጠቀመው። በአጋጣሚ እነሱን ተደብቄ ሳይ ትመጣብኛለች፣ ከዛ ጸብ እንፈጥራለን፣ እንጨቃጨቃለን። እዚህ ጋር የእነሱ ስሜት በማዩ ቪዲዮ ስሜታዊ እሆናለሁ፣ እንደገና ደግሞ እሷ ስትናገረኝ ምን አገባች። ብቻ ግን ያልሆነ ያልሆነ ነገር ከእሷ ጋር እጨቃጨቃለሁ፣ እጣላለሁ እና አሁንም ሊሆን እናንተ ላይ የሆነ ያለው ያን እንደሆነ በቃ በደንብ ተረድቻችኋለሁ። ምን ያክል አውቃለሁ። እናንተ ሀይሜና ብሩኪኝ ስለምትወዷቸው ከልባቸው ያለምንም ማስመሰል ስለምትወዷቸው ነው። ግን ደግሞ መውደዳችሁን በዚህ አይደለም የምትገልጹላቸው። እናንተም ብትሆኑ የሆነ ነገር ብትሆኑ፣ በነሱ ምክንያት ከስራ ብትፈናቀሉ፣ ብትታመሙ፣ የሆነ ችግር ቢደርስባችሁ፣ ጋዝ ቤት ፈነዳባችሁ በቃ የሆነ ነገር ብትሆኑ በእነሱ ምክንያት ለነሱም፣ ይሄ ጥሩ አይደለም። እውነቴን ነው የምላችሁ፣ የእውነት ጥሩ አይደለም። እን ለናንተ ስለናንተ የሚያስባለ ሲጀመር ደግሞ እነዚህ ልጆች እናንተን በአካል አያውቋችሁም። የምታውቋቸው፣ እናንተን በአካል አታውቋቸውም፣ በስልክ ነው ያው፣ እንደኛው በሶሻል ሚዲያ ነው የምታውቋቸው እና ታዲያ እንደዚህ መሆን መታመም፣ ምግብ አለመብላት፣ ውሃ ለመጠጣት ምን ማለት ነው አሁን ይሄ በመድኃኒዓለም እንዴ ለምን የወጣንበትን አላማ አናውቅም አላማችንን ማወቅ አለብን የሆነት እኔ በጣም ብዙ ጊዜ ተሸውጃለሁ እዛ እንደዛ መሆን የለበትም እነሱ ይታረቃሉ እንደሚታረቁ እንዴት ብዬ ልንገራችሁ በቃ ይታረቃሉ በቃ በዚህ እርግጠኛ ሁኑ እንዴ ያለፈ ቪዲዮአቸውን የፍቅር ቪዲዮአቸውን እስኪ እዩት እነ ይሄን ሁሉ ነገር ያሳለፈ እንደዚህ በቀላሉ ይለያያል እንዴ ስለዚህ ቢያንስ እንኳን ያለፈውን ቪዲዮ አይታችሁ ነገ እንደማይለያዩ ልትረዱ ይገባል አይሚና ብሩኬ እሺ እባካችሁ እነሱ እኮ አብረው ብዙ ነገር ያቀዱት እቅድ አለ ያለሙት ህልም አለ ያላሳኩት ገና ህልም አላቸው ስለዚህ እነሱ ደግሞ ምንም ቢሆን ቢጣሉም ቢጨቃጨቁም ቢነታረኩም ስራቸውን እየሰሩ ነው ይገባችኋል እንዴ፣ ስራቸውን እየሰሩ እኮ ነው ያመጡ እዚህ ጋ ቪዲዮ እየለቀቁ ያሉት እኮ ስራ እየሰሩ ነው። ስራ ባይሰሩ እዛው ተጣልተው እዛው ተጨቃጭቀው እኮ እዛው ከካሜራ ጀርማ መቀመጥ ይችላሉ። እናንተ ግን እሳ ስራችሁን ማጣት የለባችሁም። እናንተ ማልቀስ የናንተ እኔም ብዙ ጊዜ አልቅሻለሁ። ግን ደግሞ እኔ ካለፈ ስህተቴ ተምሬያለሁ። እኔ ሁን ማልቀስ አልፈልግም ለእነሱ የሚያስፈልጋቸው ጸሎት፣ ፈጣሪ ሆይ አንዳርጋቸው፣ አትለያቸው ነው እንጂ፣ ለእነሱ ማልቀስ፣ መታመም አንድ ነገር ብትሆኑ እናንተም በእነሱ ምክንያት ለእነሱም መልካም አይደለም። እንዴ ስንት ነገር አለ፣ ጋዝ ለኩሶ መርሳት አለ፣ ድስት ጥዶ መርሳት አለ የተለያዩ ድስት ጥዶ ብዙ ነገር ብቻ ጥፋት ይጠፋል። ስለዚህ እኔ ማለት ነው ልንገራችሁ፣ በአረብ ሀገር እያለሁ እንደነገርኳችሁ ያው በብዛት ሀይሚና ምሮኬን መከታተል የጀመርኩት ኢትዮጵያ ከገባው ኦልሬዲ አመቱ ነው። ኢትዮጵያ ከገባው ልገባ ስል ነው እና ከአብርሽና ከሩታ ጋር ስሰራ ነው ሀይምዬን በደንብ እማውቃትና ከዛ ደግሞ የራሷን አንሰች ቻናል ሲከፍቱ ወደ እነሱ መጣሁ እና ያን ጊዜ ሴትዬ ወጣ ሙቂ ብላኝ፣ ማለት ነው ወጥ ኩሳ ይባላል እና ጥጀው፣ እንደው ማስታወሻ ብዬ ቲክቶክ ላይ ለቅቀዋለሁ። ደብን ብሎ ነው ያገኘሁት። ደግነቱ ሴትዬ ያለችበት ክላስ ሩቅ ስለነበረ የምተኛበት ሶስተኛ ፎቅ ነው እና እኔ ደግሞ እታች ነኝ እና ዋታየ ማይሸታትም ምናምን ነገር ቶሎ አጠፋፋሁት እና ደግሞ ሴትዮዋ ብዙም ዲዛይን ነገር ቼክ የምታደርገው አይደለችም። ሴት ሰው የሴትዮ ነበረች እንጂ ሌላ ሰው ቢሆን አሁን አላባረረኝም። ከዛ ከስራ እምነቴ ነው ምላችሁ እና ታቦ እንደዚህ አታደርጉ፣ ከሌላው ተማሩ። ሁሉም ዩቱበር እንደዚህ እየሆነ ነው የሚሰራውና እነሱ ይታረቃሉ አንደኛ የነሱ የሰው ተንኮል፣ የሰው ሴራ፣ የሰው ክፋት ስለሆነ እንደዚህ ያደረጋቸው። ነገ ይታረቃሉ፣ ምክንያቱም እውነት ትመነምናለች እንጂ ተደብቃ አትቀርም። እውነታው ሲመጣ፣ እውነታው ሲወጣ፣ በዛን ሰዓት ይቅርታ ተባብለው ይታረቃሉ። በዛ ላይ ደግሞ ቤተሰብም ቢሆን ዝም አይሉም። እነሱ እኮ ዝም ብለው አይደሉ፣ ቤተሰብ የሚያውቀው ነው። ሌላው ቢቀር አሁን እንደው አሁን እንደው ሙሽዬ አንድ ቃል ወጥታ ብትናገራቸው ሁለቱም ቢሊሉ ነው። አረ በጭራሽም ቢያይሉ እርግጠኛ ነኝ እንደዚህ የከበደ ነገር የለም ብላ ነው ሙሽዬም ዝም ያለችው እንጂ፣ እርግጠኛ ነኝ ዝም አይሉም እነሱም ይመጣሉ። ያው እነ ማሂም እነ ሀሰንም እነ ፍጼም የከፋ ነገር ከመጣ ዝም አይሉም፣ ያስታርቋቸዋል። ወረኛ ምቀኛ ሸረኛም ከመሃላቸው ይወጣል። እነዚህ እነዚህ ክፉዎችም ይወጣሉ ከመካከላቸው። እመኑኝ ይታረቃሉ። እናንተ እንደዚህ አትሆኑ ዋካችሁ የእውነት ለነሱም ጥሩ ስላልሆነ ማለት ነውና፣ አንደኛ ለእናንተ የሚያስብ የለም። እናንተ አንድ ነገር ብትሆኑ የሚያውቃችሁ ዞር ብሎ የሚያያችሁ የለም። በዛ ላይ ከስራ ጋር በዛ ላይ ቻስር ዋቀን ጾም ግመቼናት አሁን ደግሞ ጾም አለ። ስለዚህ ባካችሁ በተለይ የስደት እህቶቼ ተረጋጉ፣ አትጨነቁ። ፈጣሪ ያለው ነው የሚሆነው። ደግሞ ዋናው ነገር እህል ውሃ ነው። እህል ውሃ ካለ የትም አይደርሱም። እነዚህ ሁለት ልጆች የትም የትም አይደረስም የፈጣሪ ፍቃድ ከሆነ። የፈጣሪ ፍቃድ ካልሆነ ደግሞ ምንም ማድረግ አይቻለኝ። በቃ ፈጣሪ ባለው መንገድ ይኖራሉ። ሁለቱም ሁለቱም መውጣት ናቸው መስራት መኖር የሚችሉ ልጆች ናቸው። ስለዚህ እናንተ እንደዚህ ስለሆናችሁ የሚመጣ ለውጥ የለምና ተረጋጉ ልላችሁ ነው የፈለግኩት። አይዟችሁ።